ይህ ቁጭት የዘመናት ገናና ታሪኳ ጥንታዊው የስርዓተ መንግሥት ጅማሯ ደርዝ የያዙት ቀልብ የሚገዙት ባህሎቿ ብዙ ሆነው ሳለ ፍሬያቸው በረጅሙ መሄድ ተስኖት ለትውልድም መተላለፍ አልሆንለት ብሎ ወረት አልባ መስላ ቆይታለች ከሚል የመነጨ ነው። በዓለም ላይ በጣም ወደውን አባባል ልንገራችሁ። ለምሳሌ አርዱል ሲድቅ ወይም መሊከል አድል የሚሉ የአረብኛ አባባሎች አሉ። ነቢዩ መሐመድ ሰለላ ወሰለም ዓለም ላይ አርዱል ሲድቅ የተባለች ሀገር የለችም የለም። የእውነት ምድር፣ ፍትሐዊ መሪ፣ የፍትሐዊነት ምሳሌ፣ የእውነተኝነት ምሳሌ የሆነች ሀገር ናት ኢትዮጵያ። የጠንካራ ህዝቦች ጠንካራ ህዝቦች ምሳሌ መሆናችንን ብዙ ማንሳት እንችላለን። ላሊበላን ማንሳት እንችላለን። ሐረርን ማንሳት እንችላለን። ያሀን ማንሳት እንችላለን። አክሱምን ማንሳት እንችላለን። ሸዋ ሙሉ ይፋትን ይዘን አልዩ አምባን ይዘን ጠቅላላ ሸዋን እስከ ባሌ ድረስ ያለውን ስልጣኔና የተገነቡ እንቅስቃሴዎችን ማየት እንችላለን ከኢትዮጵያ እስከ ህንድ ድረስ ዕጣን፣ ከርቤ፣ ቡና፣ የተለያዩ የቀንድ ከብቶችን እንነግድ የነበረን ህዝቦች በዛ ባልሰለጠነ ዘመን በእንጨት ጀልባ። አሁን ምን ነክቶን ነው? ምን ሆኖ ነው? ሁሉ ነገር ተመቻችቶ በእጅህ ቆፈር ቆፈር አድርገህ መትከል እና ማጽደቅ የምትችልበት አገር ላይ እንዴት መራብ ያስደስተናል? ትካዜው የቡና ምድር የቀደምት ስልጣኔ ባለቤት የአስደናቂ ተፈጥሯዊ ገጽታዎች መታያ አኩሪ የነጻነት ታሪክ ባለቤት ኢትዮጵያ ምድረ ቀደምቱና ለምን ወደኋላ ቀረች ከሚል የመነጨ ነው። ልክ እንደ ሸክላ ግንባታ ነው። አንዱ የጀመረውን አንዱ አንዱ አንዱ እያለ ሲያልቅ፣ ሀገራት እንደዛ ነው የተገነቡት። በጣም እሱ ላይ ይቆጨኛል። አንዱ የጀመረውን አንዱ አለማስቀጠሉ፣ ለምሳሌ የኢትዮጵያ የሚሊቴሪ ታሪክን የውትድርና ታሪካችንን ብንወስድ ከአድዋ ጀምሮ ወይም ከአጼ ቴዎድሮስ ጀምሮ እምቢኝ ላገር እያለ ጠላትን ወራሪን በመመከት እየተደራጀ የመጣውን ከ1900 ጀምሮ ደግሞ ዘመናዊ የውትድርና ቅርስ የያዘውን የገሌ ወታደር የገሌ ወታደር እያሉ ብትን የኢትዮጵያ በአፍሪካ ምርጡ የአየር ኃይል፣ የምድር ኃይል፣ የባህር ኃይል የነበራት ጠንካራ ሰራዊትን መበተናችን በአፍሪካ ያለንን የመከላከያ የሚሊቴሪ የጀግንነት ታሪክ ያንን የበላይነት እንዲንገጫገጭ ጥያቄ ምልክት ውስጥ እንዲገባ አድርጓል። ሁሉም የሚያስገርም ይህን ሀገር በመስራት ሂደት ውስጥ የተዋሃደ የሚገርም ታሪክ አለው። እሱን ያለመጠቀማችን ያሉን ነገሮችን ሳንጠቀም የሌሉን ነገሮችን መጎምጀታችን አባይ የአፍሪካ ሳይሆን የዓለም ትልቁ ወንዝ ነው። ራሽያዎች ለቮልጋ ወንዝ ወይም እንግሊዞች ለቴምስ ወንዝ የሰጡትን ያክል ክብርና ቦታ እኛ ለየትኛው ወንዛችን እንሰጣለን። ስለዚህ እኛ የሚገርም ታሪክ አለን። ዓለምን አሰልጥነናል። ዓለምን ታድገናል። ዓለምን አስተምረን አርቀን ለዓለም ሁሉን ነገር አበርክተናል። አሁን ግን እዛ ቦታ ላይ አይደለም። ይሄ ሊቆጨን ይገባል። የቀደመው ታሪካችንን እንደ መነሻ እንደ መስፈንጠሪያ አድርገን ለኩራት ምንጭ አድርገን በእሱ ሳንዘናጋ የእኛን ታሪክ አሁን መስራት አለብን። የቁጭቱ መነሻ የትላንቱ በረከትና ሀያልነት ነው። የቁጭቱ መዳረሻ ደግሞ ድህነትን ዳግም ላለማየት መጠየፍ ነው። እኛ ኢትዮጵያውያን ለመለወጥ፣ ለመስፈንጠር፣ ለመነሳት የሚሆኑ ብዙ ታሪኮች አሉን። ብዙ መነሻዎች አሉን። አሁን እንችላለን ሳይሆን ተችሏል የሚያስብሉ አሉን። አባይን በጭራሽ አይገድቡም ብለው ግብጾቹ ይመጻደቁብን ነበረ። በጋራ ገድበን ከመገደብ አልፈን ስራ እንዲጀምር አድርገናል። እራሱ ወንዙ እራሱ ምስክር ይሆናል። ከአፍሪካ ትልቁን አርቲፊሻል ሐይቅ መገንባት ችለናል። አባይ ወንዝን ሁለት ጊዜ በሐይቅ ላይ እንዲሄድ አድርገነዋል። ጣና ሀይቅ ላይ መነሻው ላይ በሀይቁ ላይ አልፎ ይሄዳል። አዎ በተፈጥሮ በተሰራው ሀይቅ ላይ። አሁን ደግሞ በንጋት ሀይቅ ላይ እንደገና እንዲሄድ አድርገነዋል። ስለዚህ እኛ ወንዝን በሀይቅ ላይ አልፎ እንዲሄድ ያደረግን ትውልዶች ስለሆነ የዓለም ረጅሙን ወንዝ የገደብን ህዝቦች፣ ገድበን ለአገልግሎት ያዋልን ህዝቦች አሁን ላይ ምንም ከመስራት የሚገድበን ነገር የለም። ዛሬ እኛ ኢትዮጵያ ውስጥ አዲስ አበባ፣ አደዋ፣ ላሊበላ የሚሉ መኪናዎች፣ አውሮፕላኖች ማነው ኤርባሶች፣ የኒክሌር ማብለያ ጣቢያዎች ማቋቋም መመስረት እንችላለን፣ አለብን፣ ግዴታችን። ስለዚህ ሊቆጨን ሊነደን ይገባል። ስለምን ማደግ ተሳነን? ስለምንስ ወንድም እህቶቻችን በበረሃው ጥምና ረሃብ ይሞቱ? የሚለው የኢትዮጵያውያን የጋራ ቁጭት ነው። ችግርና ማጣት ለምንጣችን ሆነ ብሎ በመነሳት ይህንንም ቁጭት ለመፋቅ ነገንም የተሻለ ለማድረግ ጥያቄውንም ለመመለስ የሀገሪቱ መሪ በመደመር መንግሥት መጽሐፋቸው ይህንን ከትበዋል። ምዕራባውያን ለብልጽግና ሁለትና ሶስት መቶ ዓመታት ወስዶባቸው ነበር። ዘገይተው የበለጸጉት የሩቅ ምስራቅ አገራት ግን ይህንን አሳጥረው በሁለትና ሦስት አስርት ዓመታት ውስጥ ደርሰውበታል። እኛ ደግሞ የእነርሱን ተአምር አሻሽለን መፍጠን ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት መላቀቅና ተወዳዳሪ ሆነን መምጣት የምንችለው በመደመር መንግስት የዕድገት ምህዋር ውስጥ ስንገባ ነው ምክንያቱም ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። በተለመደው መንገድ ከችግራችን መላቀቅና ተወዳዳሪ ሆኖ መውጣት የሚታሰብ አይደለም። መሻሻል ሊኖረን ቢችል እንኳን ካደጉት ሀገራት ተርታ ልንሰለፍ የምንችልበት አቅምና ብቃት አንታጠቅም። በመሆኑም ካለንበት ደረጃ በቶሎ መንጭቆ ሊያወጣንና ሊያስፈነጥረን የሚችል የዓለምን አሁናዊ የተለዋጭነት ሁኔታ የሚመጥን እምርታዊ ለውጥ ማምጣት አለብን። ከተራራ ጫፍ ወደ ላይ የሚዘልና ከተራራው እግር ስር ወደ ላይ የሚዘሉ ሰዎች ሊደርሱት የሚችሉት ከፍታ አንድ አይደለም። ከተራራው እግር ስር የሚዘለው ሰው ከተራራው ጫፍ ላይ ከሚዘለው ጋር መስተካከል የሚችለው ወይም መብለጥ የሚችለው የሚያስፈነጥረውን ነገር ከተጠቀመ ብቻ ነው። የእኛም የእድገት ሞዴል መሆን ያለበት ይኸው ነው። ቀደም ሲል እንደገለጽንላችሁ እዚህ ጉዳይ ላይ ቆይታ እናደርጋለን። አብረውን ደግሞ ቆይታ የሚያደርጉት የምጣኔ ሀብት ባለሙያ የሆኑት ዶክተር ቆስጠንጢኖስ በርኸ ተስፋ ናቸው። ጠና ስጥልን ዶክተር እንደምናድረዋል ይሰማውታል ይሰማውታል ይሰማያል ስለ ጊዜዎት እጅግ በጣም እናመሰግናለን። እንግዲህ የመደመር መንግስት መጽሐፍ ኢትዮጵያ ወደ ኋላ ለምን ቀረች የሚለውን ምክንያቶች በዝርዝር ያስቀምጣል። ይህንን ብቻም አይደለም፣ አዳዲስ ምልከታዎችንም ያቀረበ ነው መጽሐፉና እንደው ከመጽሐፉ አንጻር የእርሶ ምልከታን ቢነግሩን መጽሐፉንስ እንዴት አገኙት ከሚለው ጥያቄ እንጀምር እስኪ። እንግዲህ መጽሐፉ በምዕራፍ ሁለት ላይ ሰፋ ያለ የልማት ተገዳሮቶችን አንስቷል እና እነዚህ በአብዛኛው በዝርዝር የተቀመጡ ነገሮች ትክክል ናቸው። ኢትዮጵያ ለረጅም ዘመናት የልማት እቅዷን ማሳካት አልቻለችም። እነዚህም ችግሮች መጽሐፉ ላይ በግልጽ እንደተቀመጠው አንደኛ የሰላምና ለመረጋጋት መኖር፣ በሁለተኛ ደረጃ ደግሞ በህዝቦች መሀል ያለው ግንኙነት እንዲሁ በተለያዩ ቀውሶች ተግዳሮቶች እየተፈጠሩ እንደ ሙስና፣ ህገ ወጥ የሆኑ የንግድ ስራዎች የመሳሰሉ ነገሮች እና ህዝብን ደግሞ አሳታፊ የሆነ የልማት እቅድ አለመተግበር የሚሉ ናቸው። በአጠቃላይ ለነገሩ ኢትዮጵያ በኮለቲ ዓለም ጦርነት በፊት ከነደቡብ ኮሪያ በላይ የጂዲፒ ወይ ግሮስ ዶሜስቲክ ፕሮዳክት የሚባለው እድገት የነበራት ናት። ከዛ በኋላ ለምንድነው እዚህ ደረጃ የደረስ ነው የሚለውን ጥያቄ ለመመለስ ብዙ ሞክሯል ና በተለያዩ መንግስታት ከአጼ ሚኒልክ ጀምሮ በአጼ ኃይለ ሥላሴ ከዛም፣ በደርግ መንግስት፣ ከዛም በኢህአዴግ የነበሩ ተግዳሮቶችን በዝርዝር አስቀምጧል። እነዚህ ዝርዝሮች ለረጅም ጊዜ ሲነሱ የነበሩ ነገሮች ናቸው በተለያየ መንገድ። አሁን ግን ሰብሰብ ብሎ መጽሐፉ ላይ በምዕራፍ ሁለት ላይ በጣም በረቀቀ መንገድ ተገልጸዋል ብዬ ነው የማስበው። መንግስት ይህንን አንድ መራሔ መንግስት ይህንን በሚጽፍበት ጊዜ ጥሩ የሚሆነው ምክንያቱም መንግስት ችግሮችንም በደንብ አድርጎ ተረድቷቸዋል፣ የሚል ግምት ነው ያለኝ። በአብዛኛው ጊዜ ችግሩ ምንድን ነው፣ መንግስታት እንደዚህ አይነት ነገር ችግሮች ያሉ ተብሎ ሲነገር ቅሬታ ይሰማቸዋል። ለምንድን ነው ችግር ብቻ የሚነሳው? የሚል ነገር ነው። ግን ችግሮቹን ካላወቅን መፍትሄዎቹን ማወቅ አንችልም እና ወደፊት ደግሞ ከሚያስቀምጣቸው አቅጣጫዎች አኳያ ስንመለከት እነዚህን ተግዳሮቶች እንዴት አድርገን ነው ማስወገድ የምንችለው ና ህዝቡን አሳታፊ በሆነ መንገድ የልማት እቅዶችን መምራት የምንችለው የሚለውን ጥያቄ ነው የሚነሳው። መልካም ዶክተር ኢትዮጵያ እንግዲህ እድገትና ብልጽግናን ለማረጋገጥ ያሏትን እምቅ አቅሞች በመጽሐፉ ተዘርዝረዋል። ና ይህንንስ እንዴት ይገልጹታል? እነዚህ ምቅ አቅሞች የምንላቸው የኢትዮጵያ አንደኛ ወጣት ኃይል አላት። ወደ ሰባ በመቶ የኢትዮጵያዊ ወጣት ነው። ስለዚህ አብዛኛው ሀገሮች አሁን እንደ አውሮፓ ስንመለከት፣ እስያ ስንመለከት በጡረታ የሚገለሉ ህዝቦች በርከት እያሉ ሰራተኛ እየተቸገሩ ያሉበት ሁኔታ ነው። ቻይናን ጨምሮ እንደዚህ አይነት ችግር የደረሰባቸው ነው ያሉት። ሀገራችን ውስጥ ግን አብዛኛው ወጣት ከሰላሳ ዓመት በታች ስለሆነ መስራት የሚችልበት ሁኔታ ነው ያለው። ሁለተኛ ከፍተኛ የውሃ ሀብት አለን። ቅድም በዚሁ ፕሮግራም ሳዳምጠ እንደነበረ የውሃ ሀብታችን ከፍተኛ ነው። የእርሻ መሬት ከሰባ ሚሊዮን ሄክታር በላይ የሚታረስ መሬት አለን። የማዕድን ሀብታችን እንዲሁ ዘርዘር አድርገን በደንብ አላወቅ ነው። አብዛኛው የአፍሪካ ሀገሮች በቅኝ ግዛት ጊዜ የውሃ ሀብታቸውን በሰፊው ሊጠና ችሏል። የማዕድን ሀብታቸውን በጣም በሰፊው ሊጠና ችሏል እና እና ማዕድኖቻቸው ማውጣት ችሏዋል። አሁን እኛ የማዕድን ሀብታችንም እንዲሁ በቅጡ እናውቀው አይመስለኝም። ከዛ ሌላ ደግሞ የኢትዮጵያ ውስጥ ያለው የአየር ሁኔታ የተለያዩ እነዚህ አግሮ ኢኮሎጂክል ዞንስ የሚባሉ ብዙ ነገሮችን ማምረት የምንችልበት ነገር ነው ከራስ ዳሸን ጀምሮ እስከ ኤርትራ ላይ ድረስ የተለያዩ የአየር ንብረት ያላቸው አካባቢዎች ስላሉን ብዙ አትክልትን ማምረት የምንችልበት ብዙ የእንስሳት ተዋጽኦ ማምጣት የምንችልበት ነገር ነው እና እነዚህ እምቅ ሀብቶቻችን እስካሁን ድረስ አልተጠቀምንባቸውም። ያልተጠቀምንባቸውም ምክንያት በተለይ በቅርቡ ጊዜ ከሁለት የዓለም ጦርነት በኋላ አብዛኛው የዓለም በለጸጉ የሚባሉ ሀገሮች ከእርሻ ስራ ወደ ኢንዱስትሪ ልማት ነው የተሸጋገሩት። አፍሪካ ውስጥ ያለን ትልቁ ተግዳሮት ከእርሻ ኢኮኖሚና ከፊውዳል ኢኮኖሚ ወጥተን ከቅኝ ግዛት ኢኮኖሚ ወጥተን ወደ ኢንዱስትሪ እንደመሸጋገር ወደ አገልግሎት ኢኮኖሚ ነው የገባ ነው። ያ አገልግሎት ኢኮኖሚ የምንለው ምንድን ነው? አገራችን ውስጥ እንደ ማምረት ከውጭ አምጥተን መጠቀሙን መርጠን ነው እና ለዚህ ነው ከውጭ የምናመጣቸው በከፍተኛ ደረጃ ወጪ የሚያስወጡን ከአገር ውስጥ ደግሞ የምናመርታቸው ነገሮች ትንሽ እየሆኑ ነው ያሉት። እና እነዚህን አሁን እንዴት አድርገን ነው የምንቀይረው የሚለውን ነገር መጽሐፉ ላይ አንደኛ የሕዝቡ ተስፋ ተሳትፎ ባለበት፣ ሁለተኛ በሕዝቡ ታሪክ በሕዝቡ ባህል በሕዝቡ ፍላጎት የተመሰረቱ የልማት አውታሮችን መዘርጋት ነው የሚል ሰፋ ያለ ግምገማ ነው የሚሰጠው። እና እነዚህ ትክክለኛ ግምገማዎች ናቸው። እነዚህ ግምገማዎች በህዝቡ ላይ እና በተለይ በወረዳ አስተዳደር ላይ ሰርጸው መገኘት ያለባቸው ነገሮች ይመስሉኛል። ምክንያቱም ሁሉም የልማት ስራ ወረዳ ውስጥ ነው የሚሰራው። ኢንቨስትመንት ወረዳ ነው፣ ትምህርት፣ ጤና፣ የእርሻ ስራ፣ የማዕድን ስራ እነዚህ ሁሉ በወረዳ አካባቢ ብቻ የሚገኙ ናቸው። በፌዴራል እና በክልል ደረጃ የማስተባበር እና የማስተዳደር ስራ ስለሆነ የወረዳ አስተዳደራችን በጣም በከፍተኛ ደረጃ ተደራጅቶ በልማት አስተዳደርና በህዝብ አስተዳደር የምናሰልጥ ናቸው። በየዩኒቨርስቲ የሚወጡ ወጣቶች በዚህ ጉዳይ ላይ ቢሳተፉ ትልቅ መፍትሄ ይሆናል ብዬ አስባለሁ። መልካም ነው ዶክተር። ኢትዮጵያ ከድህነት እንድትወጣ አዳዲስ መንገዶችን መከተል እንደሚገባ እንግዲህ በመደመር መንግስት መጽሐፍ ላይ በግልጽ ተቀምጧል ማለት ነው መፍጠር፣ መፍጠንና ዝላይ ናቸው እንግዲህ እነዚህን እንዴት መተግበርና ወደ መሬት ማውረድ ይቻላል ይላሉ። አሁን በጊዜያችን ያሉ ችግሮች ናቸው ብሎ መጽሐፉም ያነሳቸው ጥያቄዎች አንዱ ለምሳሌ የሰላምና መረጋጋት ማጣት ለዘመናት ችግር ውስጥ ሲከተል የነበረ ነገር ነው። በአጼ ቴዎድሮስ ጀምሮ እስከ አጼ ዮሐንስ ግብጾች ትልቅ ተግዳሮት ፈጥሮብናል። ጉርአና ጉንደት ላይ ከአፄ ዮሐንስ እና ከራስ አላ ጋር ተዋግተዋል። ከዛ በኋላ ጣሊያኖች ደግሞ ወደ አስራ ሰባት ጊዜ ነው ከራስ አላ ጋር እንኳን የተዋጉት። እንደዚህ አይነት የውጭ ወረራዎች በደርቡሶች በኩል መሀሊስቶች በኩል የነበረውን ታሪክ እያየን ሄደን አገራችን ውስጥ ያለው ሁኔታ ደግሞ ስንመለከተው የአፄ ኃይለሥላሴ ዘመን ትንሽ ሰላም ያለበት ዘመን ቢሆንም ከዛ ኋላ በደርግ ዘመን ደግሞ ሀያ ስምንት ነጻ ውጭዎች ተደራጅተው አገሪቱ በየአቅጣጫው ጦርነት ላይ የነበረችው ሁኔታ ነው እና እነዚህን ጦርነቶች ማስወገድና ሰላም ማምጣት አንዱ መሰረታዊ ነገር ነው። በሁለተኛ ደረጃ ደግሞ ህዝቡን ለማሳተፍ የሚቻለባቸው አቅጣጫዎች የልማት ተዋናይ ህዝብ ነው። መንግስት እኮ ህዝብ የመረጠው ህዝብ ያስቀመጠው እንዲያስተዳድረው የሚፈልገውን ተቋም ነውና የህዝቡ ፍላጎት ምንድን ነው? ህዝቡ ወደ የት አቅጣጫ መሄድ ይችላል? ከዚህ ሌላ ደግሞ ከፍተኛ የርዕዮተ ዓለም ውዝግብ የነበረበት ሁኔታ ነው ያሳለፍነው። የማርክሲዝም ሌኒኒዝም እያደገ መምጣት በኢትዮጵያ ውስጥ በተለይም በደርግ ዘመን እና የግል ሴክተሩ በልማት ላይ ተሳታፊ የሚሆንበት ሁኔታ አለመኖር። ከዛ ኋላ ደግሞ እነዚህን ነገሮች አሳልፈን ስንመጣ፣ በዛ ጊዜ የነበሩ ፖሊሲዎች በአብዛኛው አለመቀየራቸው ለምሳሌ የመሬት ላራሹ ፖሊሲ እንዴት ልናሻሽለው እንችላለን የሚለውን ጥያቄ የሕዝቦች ግንኙነትና ሕዝቦች በየትኛውም አካባቢ ሄደው መስራት የሚችሉበት ሁኔታ እንዴት አድርገን መፍጠር እንችላለን የሚለውን ሁኔታ፣ እነዚህን ነገሮች ሁሉ ያነሳልና በፍጥነት ለማደግ የምንችልበት መንገድ ሌሎቹ እነዚህ የምስራቅ እስ ሀገሮች የታይገር ኢኮኖሚስ የሚባሉ ያደጉበትን አሁን በቅርቡ ጊዜ ደግሞ ቻይና እንደ አውሮፓ አቋጣጠር በሁለት ሺህ አንድ ዓመተ ምህረት የዓለም የንግድ ድርጅት አባል ከሆነች በኋላ ነው። አሁን ከፍተኛ የሁለተኛ የዓለም ኢኮኖሚ ናት። በዚህ ፐርቼዚንግ ፓወር ፓሪቲ በሚባለው በዓለም አንደኛ ኢኮኖሚ ናት። ምን መማር እንችላለን ከነሱና ወደፊት እንዴት አድርገን መገዝገዝ እንችላለን? የተሰሩ መሰረተ ልማቶች ስራ ላይ እንዴት አድርገን ነው መዋል የምንችለው? እርግጥም በዚህ በሚሊኒየም ዲቨሎፕመንት ጎልስ ተብሎ የተባበሩት መንግስታት ግቦች የነበሩ እንደ አውሮፓ አቆጣጠር ከ2000 እስከ 2015 ሰፋ ያለ ስራ ተሰርቷል ና አብዛኛውን የሚሊኒየም ዲቨሎፕመንት ጎልስ ደርሰንባቸዋል። ስለዚህ አሁን የሰስቴይናብል ዲቨሎፕመንት ጎልስ ተብሎ የወጣው ደግሞ እርግጥም መንግስት አሁን በጀት ወደ 14 ቢሊዮን ብር ይዘዋል። ለዚህ ጉዳይ እንዴት አድርገን ነው መድረስ የምንችለው የሚለውን ጥያቄ አሳታፊ በሆነ መንገድ ያሉን የትምህርት ተቋማት ያሉን የህዝብ ተቋማት ያሉን የህዝብ ስብስቦች እነዚህን ሁሉ ማደራጀትና ወደ ልማት ስራ ማምጣት ያስፈልጋል እንጂ መንግስትና የመንግስት ኃላፊዎች ብቻ ብቻቸውን ቁጭ ብሎ የልማት ስራ ሊያካሄዱ የሚችልበት ሁኔታ ሊኖር ይችላል የሚል ግምት የለኝም። ስለዚህ ዋናው ነገር የህዝቡ ተሳትፎ ምን ይመስላል፣ ህዝቡን እንዴት አድርገን እናሳትፎ፣ በተለይ ወጣቱ አሁን ከልማት ስራ ውጭ ሆኖ በሌሎች ችግሮች ውስጥ ከሚገባ ወደ ልማት ስራ ሊሄድበት የሚችል መንገድ እና ያንን የመልካም አስተዳደር እንዴት አድርገን ነው መፍጠር የምንችለው የሚለውን ጥያቄ መመለስ ይገባል የሚል ሀሳብ ነው ያለኝ። ዶክተር ኢትዮጵያ እንግዲህ ወደ ተሻለ ከፍታ የሚያደርሳትንና ለትውልድ የሚሻገር ህልሞቿን የጋራ ለማድረግ ምን ሊሰራ ይገባል ይላሉ? እንግዲህ ቅድም ያነሳኋቸው ጥያቄ ውስጥ ናቸው እነዚህ። አንደኛ የሰላምና መረጋጋት መኖር፣ ሁለተኛ በከፍተኛ ደረጃ የተንሰራፋው የሙስና ችግር፣ በተለይ የዋና ኦዲተሯ ለተወካዮች ምክር ቤት ሪፖርት በሚያቀርቡበት ጊዜ በአብዛኛው ጊዜ በቢሊዮን የሚቆጠር ገንዘብ ባከነ የሚል ነገር ነው የሚነሳው። በዚህ ላይ ከፍተኛ የዓለም ጫና አለብን። የኮቪድ ወረርሽኝ ያመጣውን የአቅርቦት ሰንሰለት መሰባበር፣ ከዛ በኋላ የዩክሬን ጦርነት ያመጣውን ችግር የነበረውን፣ አሁን በመካከለኛው ምስራቅ ያለው ችግር አካባቢያችን ደግሞ ከፍተኛ ውጥረት ላይ ያለ ነው። ሱዳን እንደ ሀገር እየፈረሰ ያለ ሀገር ነው። ደቡብ ሱዳን ተረጋግቶ አቅም፣ ሶማሊያ እንደዚሁ የውጭ ኃይል የሚጠብቃት ሀገር ናት። እና እነዚህን እዚህ መሀል ውስጥ ሆነን እንዴት አድርገን ነው ማደግ የምንችለው የሚለው ጥያቄ ሰብሰብ ብለን መነጋገር የሚያስፈልግበት እና የሕዝብ ተወካዮች የሚባሉ የሙያ ማህበራት በተለያየ ተደራጁ የሙያ ማህበራት አሉ እድሮች እነዚህ ሲቪል ሶሳይቲ የምንላቸው በአጠቃላይ ሲቪል ማህበረሰቡ በከፍተኛ ደረጃ ሊሳተፍ ይገባል የሚል ግምት አለኝ። ከዚህ ሌላ ደግሞ ያሉን ብክነት ምናድን ከሆነ ለምሳሌ እንደ ህገወጥ ገንዘብ ዝውውር፣ የኮንትሮባንድ ስራዎች በአብዛኛው አሁን ዋናውን ስራ እየተገዳደሩት ነው ያሉት እና ሀገራችን ውስጥ ያለው የመዋልና የፖሊሲ ለማውጣት እንኳን ከፍተኛ ውጥረት ውስጥ የምንገባበት ምክንያት እነዚህ ህገወጥ ነገሮች መቆጣጠር አለመቻላችን ስለሆነ እነዚህን መቆጣጠር የምንችለው ደግሞ እንደ ሙስና ያሉ ነገሮች፣ ህገወጥ የገንዘብ ዝውውሮች የሚባሉ በአብዛኛው የሲቪል ማህበረሰቡ ካልተሳተፈና ይሄ ኢንቨስቲጌቲቭ ሚዲያ የምንለው ሚዲያው ትልቅ ድርሻ አለው እዚህ ላይ እና ሚዲያው የህግ ከለላ እየተሰጠው እነዚህን ነገሮች እያጋለጠ መንግስትና ህዝብ እርምጃ ሊወስድ የሚችልበት እና ሊያርማቸውና ሊያክማቸው የሚችል ነገር ካለ ቅድም እንዳልነው ከሰፊ ሀብት አለን ወጣት ኃይል አለን ልናድግ ማንችልበት ምንም ምክንያት የለኝም የለም ብዬ ነው ማስቡ ዶክተር ቆስጠንጢኖስ እስኪ መጨረሻ ጥያቄ እናድርገው ና ጠቅላይ ሚኒስትር አብይ አህመድ እንግዲህ ኢትዮጵያን ከድህነት ማውጫ የተለያዩ ሀሳቦችንም መንገዶችንም አቅርበዋል ና እንደ ይህን ለማሳካት ደግሞ ከዜጎችና ከምሁራን እንደዚሁም ደግሞ ከግሉ ዘርፍ ከተቋማትም ጭምር ምን ይጠበቃል እንደ ሀገር ደግሞ የሁሉም ሰው ኃላፊነት ነው ብለን እናስባለን። እና ከማን ምንም ይጠበቃል የሚለውን እስኪ ደግሞ ይንገሩ። ነው እንግዲህ ይሄ በአብዛኛው ከሕዝቡ ምን ይጠበቃል የሚለው የሕዝቡ ተሳትፎ ነው። በየወረዳው በየቀዬው ያለ ሕዝብ እንዴት አድርገው ነው በዚህ ልማት ጉዳይ ላይ መሳተፍ የሚችለው? ሁለተኛ የእርሻ ስራችንን እንዴት ነው ማዘመን የምንችለው? መሰረታዊ የሆነው ነገር አንድ ሀገር ሕዝቡን ማኖር ሲችል ነው አገር የሚባለው እና ህዝቡ ደግሞ ለመኖር በየቀኑ የሚፈልጋቸውን ነገሮች ማምረትና መጠቀም የሚችልበት ሁኔታ መፈጠር አለበት እና በትምህርት ደረጃ ሰፋ ያለ ስራ ተሰርቷል። ኢትዮጵያ ውስጥ ከሀምሳ ዩኒቨርሲቲዎች በላይ አሉን። በመቶ የሚቆጠሩ ኮሌጆች እና የሙያ ተቋማት አሉን እና ወጣቶቻችን ከዛ የሚወጡ ወጣቶች እንዴት አድርገን ነው ወደ ስራ ልናስተማራቸው የምንችለው ነገር የሚለው ነው። የግል ሴክተር ተሳትፎ ኢትዮጵያ ውስጥ ሁሉ ጊዜ ወረቀት ላይ የሚቀመጥ ነገር እንጂ ሁሉም ነገር መንግስት ልስራው ነው የሚለው መንግስት የልማታዊ መንግስት ተብሎ ባንድ ወቅት ሲነገርበት የነበረው ሁኔታ ነው። መንግስት ሁሉንም ነገር መስራት አይችልም። መንግስት ኮርፖሬሽን፣ ኤጀንሲ እያቋቋመ በየቀኑ በሚሄድበት ጊዜ የግል ሴክተሩን ድባብ እያጠበበው ነው የሚሄደው ና የግል ሴክተሩ ስንል ደግሞ ዘጠና ዘጠኝ ነጥብ ዘጠኝ በመቶ ኢትዮጵያዊ የግል ሴክተሩ ነው። መንግስት የምንላቸው እኮ በመንግስት ማስተዳደር ላይ ያሉ በፌዴራል፣ በክልል፣ በወረዳ ደረጃ ያሉ አስተዳዳሪዎች ናቸው እና የግል ሴክተሩ መንቀሳቀስ ነው አገሩን ሊያሳድገው የሚችል የግል ሴክተሩ ለመንቀሳቀስ ደግሞ ጥርጥር ፖሊሲዎች፣ እነዛ ፖሊሲዎች ደግሞ መሬት ላይ የሚያወርዱ አስተዳዳሪዎች ሲኖሩ ነው እና በቅርቡ የገዢው ፓርቲ ስብሰባም ላይ እንደዚሁ የመልካም አስተዳደር ችግር በሰፊው ተነስቶ እነዚህ መታከምና መታረም አለባቸው የሚል ጥያቄ ነው ሲነሳ የነበረው። እና ዋናው ነገር አሁን ክቡር ጠቅላይ ሚኒስትሩ በጻፉት መጽሐፍ ላይ ዋናው መሰረታዊ የሆነ ነገር ሰላም እንዴት አድርገን ማምጣት እንችላለን የሚለውን ጥያቄ መመለስ ነው። ከዛ በኋላ ደግሞ እነዚህ የልማት ተግዳሮቶች የምንላቸው የሙስና ችግሮች፣ የህገወጥ ገንዘብ ዝውውር፣ የህገወጥ ንግዶች። ህገወጥነት በአጠቃላይ እንዴት አድርገን ነው ማከምና ማረም የምንችለው የሚለውን ጥያቄ የህብረተሰቡ ተሳትፎ ወሳኝ ነው ብዬ ነው ማስበው። መልካም። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርኸ ተስፋ እናመሰግናለን። መልካም ቀን ይሁንልዎት። እሺ ሰላሙ አለሁ።